ሰላም ጤና ስጥልኝ። ወደ ቻናሉ ቤተሰቦች አሁናዊ ትኩስና አጫጭር መረጃዎችን ላስደምጣችሁ አብራችሁን ቆዩ። የደሞዝ ጭማሪው የልማት ድርጅቶችንና የግል ሰራተኞችን እንዲያካተት እየተሰራ ነው ሲል ይሰማኮ አስታወቀ። የደሞዝ ጭማሪው የልማት ድርጅቶች እና የግል ሰራተኞች እንዲያካተት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ለኢትዮጵያ ፕሬስ ድርጅት እንደገለጹት የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካተት እየተሰራ ነው የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ሕጋዊ ማዕቀፍ አለ ያሉት ፕሬዚዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲል ገልጸዋል። ኮንፌዴሬሽኑ ቦርድ ተቋቁሞ በፍጥነት ወደ ስራ እንዲገባ ድጋፍና ክትትል እንደሚያደርግም ነው አቶ ካሳሁን ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅቶች እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚ በራሱ እንደሚያስገድድ ተናግረዋል። ኮንፌዴሬሽኑ በ2011 ዓ ም የግል ሰራተኛው መነሻ የደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችለዋል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና የኢኮኖሚ ሁኔታ እየታየ በየአመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። ከደሞዝ ጭማሪው ጋር በተያያዘም የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም መክረዋል። በምስራቅ ጎጃም ዞን አዋበል ወረዳ በአዋበል ወረዳ የመሬት መንሸራተት አደጋ ደረሰ። በምስራቅ ጎጃም ዞን አጓበል ወረዳ በጅት ባህር አምባ ቀበሌ አሳዛኝ የመሬት መንሸራተት አደጋ መከሰቱ ተሰምቷል። አደጋው በእምነት ተቋማት በሰብልና በበርካታ መኖሪያ ቤቶች ላይ ከፍተኛ ጉዳት ማድረሱ ተገልጿል። አሁን ላይ በአካባቢው ያሉ ወገኖች አስቸኳይ እርዳታ ያስፈልጋቸዋል። ስለዚህ ይህ መረጃ ለሚመለከተው አካል እንዲደርስና የቅድሚያ እርዳታ እንዲሰጥ እንጠይቃለን። አደጋው የደረሰባቸው ወገኖች ፈጣሪ የደረሰላቸው፣ ሁላችንም ከጎናቸው ንቁም። በኢትዮጵያ የሰብአዊ መብት ጥሰትን ለማስቆም መንግስትና ሁሉም ተዋናዮች ተጨባጭ እርምጃ እንዲወስዱ አርባ ሁለት ሀገራት ጠየቁ። በኢትዮጵያ እየደረሰ ያለውን የሰብአዊ መብት ጥሰት ለማስቆም መንግስት እና ሁሉም ተዋናዮች ተጨባጭ እርምጃ እንዲወስዱ አርባ ሁለት የአውሮፓ ህብረትና የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አባል ሀገራት ጠየቁ። ሀገራቱ በአውሮፓውያኑ አቆጣጠር መስከረም ዘጠኝ ቀን ሁለት ሺ ሀያ አምስት ዓመተ ምህረት ባለፈው ማክሰኞ በጄኔቫ ባወጡት የጋራ መግለጫ በኢትዮጵያ ያለው የሰብአዊ መብት ሁኔታ በተለይ ሀሳብን በነጻነት የመናገር ሰላማዊ ሰልፍ የማድረግና የመደራጀት መብቶች መገደባቸው ያሳሰባቸው መሆኑን ገልጸዋል። ለአብነትም በገለልተኛ መገናኛ ብዙኃን እና ጋዜጠኞች ላይ እየደረሰ ያለው ማስፈራራትም ስጋት እንደፈጠረባቸው በመግለጽ ለእነዚህ ክስተቶች ግልጽ የሆነ ምርመራ እንዲካሄድ ጥሪ አቅርበዋል። በመሆኑም በአማራ ኦሮሚያ፣ እና ትግራይን ጨምሮ ግጭት ባለባቸው አካባቢዎች በኢትዮጵያ እየደረሰ ያለውን የሰብአዊ መብት ጥሰት እና በደል ለማስቆም የኢትዮጵያ መንግስት እና ሁሉም ተዋናዮች ተጨባጭ እርምጃ እንደወስዱ እንጠይቃለን ማለት አርባ ሁለቱ ሀገራት ለተባበሩት መንግስታት የሰብአዊ መብቶች የምክር ቤት ባስገቡት ደብዳቤ እና በጄኔቫ ባወጡት የጋራ መግለጫ ጠይቀዋል። የእስራኤል መከላከያ የጋዛን አርባ ፐርሰንት ተቆጣጥሯል ተባለ። ከድሮን እና ሄሊኮፕተር ጥቃቶች ጋር አብሮ ትልቅ ጥቃት እየተፈጸመው የተባበሩት መንግስታት ኮሚሽን ይህ የዘር ማጥፋት ነው ብሏል። ታንኮች በተለያዩ የጋዛ ከተማ ዳርቻዎች በተለይም በሰሜን ምዕራብ አቅጣጫ እየገፉ ነው። በጋዛ ሰርጥ ውስጥ ያሉ የዜና አውታሮች እንደዘገቡት የእስራኤል ታንኮች ወደ ጋዛ ከተማ መሀል ክፍል ወደሚገኘው አልጃላ ጎዳና ገብተዋል። የድሮንና የሄሊኮፕተር ጥቃቶችም ተፈጽመዋል። ሚዲያዎች እኩለ ለሊት ከመድረሱ ጥቂት ቀደም ብሎ በሀያ ደቂቃ ውስጥ ሰላሳ ሰባት ጥቃቶች መፈጸማቸውን ዘግበዋል። እንደ ሐሬስ ዘገባ የእስራኤል ኃይሎች ሰፋ ለጥቃት በሚፈጽሙበት ጊዜ በሺዎች የሚቆጠሩ ሰዎች እየሸሹ ነው። የጋራ የጦር አዛዦች ምንጮች ይህ ገና መጀመሪያ ነው ይላሉ። ኔታንያሁ ለማይናወጥ ድጋፋቸው ትራምፕን አመስግነዋል። የአሜሪካው ፕሬዝዳንት በበኩላቸው እስራኤል በኳታር ላይ ጥቃት አትፈጽምም በማለት አረጋግጠዋል።